ሰነፍ ወንድ አትሁን። እነዚህን ነገሮች ካየችብህ የእውነት ትሸሽሀለች። እነዚህን ሴት ልጅ እንድትሸሽህ፣ እንድትኮራብህ የሚያደርጉ ነገሮችን ባለማወቅ አሊያም ደግሞ ባለማስተዋል ታደርጋቸዋለህ። ዛሬ ከኔ ከእህትህ ጋር እስከ መጨረሻው ድረስ ከቆየህ እነዚህን ነገሮች በግልጽ አንድ በአንድ እነግርሃለሁ። ግን ደግሞ ሚስጥር ነው። የእኛ የሴቶች ምስጢር። ሚስጥሩን ለመስማት ከአንተ የሚጠበቀው እንደተለመደው ቪዲዮን ላይክ አድርጎ እስከ መጨረሻው መከታተል ነው። አብራችሁን ቆዩ። ሰላም ሰላም፣ ወደ ናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። አዲስ የሆናችሁ ትታዩኝ ያላችሁ እንኳን ወደ ናፊዳር ቲዩብ በሰላም መጣችሁ። ቆንጆ ቆንጆ ቪዲዮዎችን የፍቅር ህይወትን በተመለከቱ የምታገኙበት ቤት ነው። የደወል ምልክቷን በመጫን ተቀላቀሉ። የእኔ ውድ ቤተሰቦች ሰዎች፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እምታበረታቱኝ እምታበረታቱኝ ናፊዳር እንኳን ደህና መጣሽ፣ እንወድሻለን፣ በርቺ የምትሉኝ በጣም ነው እምወድራችሁ፣ በጣም በጣም ነው ማመሰግነው። የእውነት ቀላል አይደለም ለሰዎች በርቺ እንወድሻለን ማለት ትልቅ ነገር ነው። እና አመሰግናለሁ። እንደሰማችሁት ነው ዛሬም ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። ሴት ልጅ እንድትሸሽህ የሚያደርጉ ነገሮችን አንተ ራስ ማለት ነው፣ አንተ ራስ ባለማወቅ፣ ባለማስተዋል ታደርጋለህ። ግን ደግሞ ዛሬ እኔ እህትህ ደርሼልሀለሁ። እነዚህን ቀጥሎ የምነግርህን ነገሮች በፍጹም በፍጹም አታድርግ፣ እንድትሸሽህ እና እንድትኮራብህ ስለሚያደርግ ማለት ነው። እስኪ ግን ሁላችሁም መጀመሪያ ቪዲዮን ላይክ አድርጉት አላደረጋችሁትም፣ አሁን አድርጋችኋል። መጀመር እንችላለን። የመጀመሪያው ነገር ሴት ልጅ እንድትሸሽህ፣ እንድትርቅህ፣ እንድትኮራብህ የሚያደርጋት የማትንከባከብ አይነት ወንድ ከሆንክ ነው። ሴቶች እንክብካቤ በጣም በጣም እንፈልጋለን፣ እንወዳለን። እንደዚሁ በምታይህ ሰዓት ላይ እንግዲህ ከሰዎች ጋር ባለ ግንኙነት ሊሆን ይችላል ከእሷም ከራሷ ጋር ባለ ግንኙነት እማትንከባከባት ከሆነ ጥረት የማታደርጋት ከሆነ አብራችሁ በምትሄዱበት ቦታዎች ላይ ቅድሚያ የማትሰጣት ከሆነ ብቻ አለ አይደለም። መንከባከብ በብዙ መልኩ ይገለጻል፣ በብዙ መንገድ ይታያል አይደለም። በነዛ መንገዶች ውስጥ እንግዲህ የምትንከባከብ አይነት ወንድ እንዳልሆን ካወቀች፣ እመነኝ ትሸሽሀለች። ትርቅ ትሰጣለች ምክንያቱም እኛ ሴቶች በጣም በጣም እንክብካቤ እንፈልጋለን ትሪት መደረግን እንፈልጋለን ጥሩ በሆኑ ቃላቶች መጠራት ጥሩ በሆኑ ቃላቶች መወደስ መሞገስ መደነቅ እንፈልጋለን እንደዚሁም ደግሞ የተለያዩ ቦታዎች ላይ ስንሄድ ለእሷ ያለህን ነገር እንድታሳያት ትፈልጋለች እንደ ገና ፊ ገና እኮ ነኝ ገና ፍቅር ውስጥ አልገባንም ለእሷ ያለኝን ነገር እንዴት ነው ማሳያት ምናም ልትል ትችላለች ሴት ልጅ ገና ገና ስትተዋወቅ ምን አይነት ወንድ እንደሆን ታጠናለች ታያለች ይሄ ሆነ ብሎ አንተን በሌላ ነገር አስባም ላይሆን ይችላል። በቃ እንደዚሁ ምን አይነት ሰው እንደሆን የዛኔ ታጠናለች። ሆነ ብለ አይደለም። የምትንከባከብ ሰዎችን ትሪት የምታደርግ የምታወራት መንገድ የምትናገራቸው ቃላቶች ራሱ አንዳንድ ወንዶች አላችሁ። በእውነት ሮድ የሆኑ ቃላቶችን የምትጠቀሙ በቃ በጣም የሚያስጠሉ ቃላቶችን እያወጣችሁ የምትነጋገሩ የምትግባቡ ወንዶች አላችሁ እርስ በርሳችሁ። ከዛ ደግሞ እሱ ነገር ይለምድና መታችሁ እዚህ ጋርም እንደዚህ ቀለል አድርጋችሁ እንደዚህ ጥሩ ያልሆኑ ቃላትን የምታወሩ እንደ ቀልድ አድርጋችሁ የምትሰዳደቡባቸው ቃላቶች በጣም የሚያስጠሉ የሚዘገንኑ አሉ። እኔ ራሴ በተለያዩ ቦታዎች ሳልፍ ሰማለሁ። በጣም የሚደብሩ ቃላቶችን እንደ ዝም ብሎ ቀለል እንዳለ ነገር አድርጋችሁ ስታወሩ እና ስትግባቡ እሰማለሁ። ይሄ ግን በጣም ትልቅ ስህተት ነው፣ የምናወራው ነገር ይሄ በየለት ህይወታችን ላይ የምንጠቀመው ነገር ኔጌቲቭ እየሆነ በመጣ ቁጥር፣ ጥሩ ባልሆነ ቁጥር እኛንም እየገደለን ነው የሚሄደው። ይህን ስላችሁ ለማንም ብላችሁ አይደለም ኦፍ ኮርስ መጨነቅ አለባችሁ ለሰዎች ማለቴ ኔጌቲቭ ነገር ሰዎች ላይ መለጠፍ የለባችሁ ማሳደር የለባችሁም። ግን ደግሞ እናንተ ስለምትቀድሙ ማለት ነው። ስለዚህ የምታወሩበት መንገድ፣ የምትግባቡበት መንገድ፣ የምትጠቀሙት ቃላት፣ ከሰዎች ጋር ባላችሁ ኮሚኒኬሽን የምትጠቀሙት ቃላት ኖርማል መሆን አለበት፣ ጤናማ መሆን አለበት። ስለዚህ ያለምምድ ካለ እሷ ጋር ስትመጣ የምትንከባከባት፣ የምታወራት፣ ጥሩ በሆኑ ቃላት የምትግባቡ ነው የሚሆነው። ይሄ ደግሞ ለእኛ ለሴቶች በጣም ትልቅ ነገር ነው። ስለዚህ የማትንከባከባ

ገና ከሩቁ ነው በቃ እምትሸሽ ጥላ የምትሮጠው ማለት ነው የእውነት ይሄ በጣም ትልቅ ነገር ነው እንግዲህ እንደዚህ አይነት ወንድ ከሆንክ አስብበት ሁለተኛ የምታማርር ከሆነ አንዳንድ ሰዎች አሉ በሴትም በወንድም ሁላችንም ሰዎች ጋር ያለ ችግር ነው ይሄ በእርግጥ ማማረር ነገሮች ሲሆኑ በቃ ምክንያት እንፈልጋለን ለመስነፍ ላለመስራት የሆነ ነገር ላለማድረግ ብዙ ምክንያቶችን እንፈጥራለን እንፈልጋለን ሁኔታዎች ደግሞ ይመቻቹልናል በነገራችን ላይ አንድ ጊዜ ማማረር ከጀመራችሁ አንድ ጊዜ እዛ ውስጥ ከገባችሁ የምታማ የተባረሩበት ብዙ ምክንያቶች ይታያቸዋል፣ ይደረደሩላቸዋል፣ ይመጡላቸዋል። ምንም ጥያቄ የለው። ማማረር ግን ከዚህ ወዴትም ፈቀቅ አያደርገንም። እዛው ባለንበት እንድንቀር አልችልም፣ አይሆንም፣ የሆነ ነገር መጥቶ እስኪሰጠን እንድንጠብቅ ነው የሚያደርገን። በጣም የሚገርማችሁ ነገር ደግሞ እዛው በተቀመጥንበት ይሁን ይደረግ ያለው ነገር ሁሉ መጥቶ ቢሰጠንም ደግሞ ምንም ማድረግ እንዳንችል ሆኖ የሚያሳስር ነገር ነው። ይሄ ማማረር ኮምፕሌን ማድረግ ማለት ነው። ያ ነገር የጠየቅነው ነገር ሲሰጠን ደግሞ ሌላ እንፈልጋለን፣ ደግሞ ሌላ ነገር እናማረራለን። እንዲህ ነው የማማረር ህይወት ውስጥ አንዴ ከገባችሁ ማለት ነው። ስለዚህ ሴት ልጅ ደግሞ የሚያማረር አይነት ወንድ ሳምንት በፍጹም በፍጹም አትመርጥም። ጊዜም አትሰጠው እድለም አትሰጠው። የትኛዋ ሴት ካላችሁኝ ልባሟ ሴት፣ እናንተ የምትፈልጓት ሴት፣ ያቺ አንተ የምትፈልጋት ሴት፣ ጥሩዋ ሴት የሚያማርር ወንድ እድል አትሰጥም። ከና ከሩቁ ነው የምትሸሸው ማለት ነው። ለምን ካልከኝ ወንድ ልጅ የመሪነት ሚና አለው ወንድ ልጅ አማራሪ ሳይሆን መሆን ያለበት ሁላችንም አማራሪ መሆን የለብንም ግን ደግሞ ወንድ ልጅ እንዳልኳቸው የመሪነት ሚና አለበት። ቤተሰቡን ሊድ የማድረግ ሚና አለበት። ለችግሮች መፍትሄ እየፈለገ መፍትሄ እየሰጠ መሄድ መጓዝ፣ ቤተሰቡን ይዞ መራመድ አለበት እንጂ እንደዚህ እኮ የሆነው እንደዚህ ስላልሆነ ነው እንደዚህ እኮ ቢሆን ኖሮ እንደዚህ ያደረግ ነበረ እንደዚህ እኮ ያደርጉት ለዚህ ነው እያለ ምክንያት እየፈጠረ ሰበብ እየፈጠረ ቁጭ ብሎ የሚውል አይነት ወንድ ወዴትም አያንቀሳቅስም ማለት ነው። ቤተሰቡን እዛው ባለበት ለችግር እንዲዳረግ ስለሚያደርግ ማለት ነው። ስለዚህ እንደዚህ አይነት ወንድ ማንኛውም ሴት አትመርጠውም አትፈልገውም የምትመርጠውም የምትፈልገውም ካለች እንግዲህ ያው የእሱ አይነት ናት እንዴት ማለት ነው እሷም የምታማርር አብረው የማማረር ኑሮን ለመኖር የሚፈልጉ አይነት ናቸው ማለት ነው ስለዚህ እባክህ ራስ ላይ ስራ እንደዚህ አይነት ሰው እንዳትሆን ተጠንቀቅ ሁልጊዜ ደግመ ደጋግመ ስለሆነ ነገር እያማረርክ ከሆነ ራስን ተመልከት ምን አለኝ ምን ማድረግ እችላለሁ እኔ ምን ማድረግ እችላለሁ የሚለው ነው በነገራችን ላይ በጣም ወሳኙ ነገር። ማድረግ ከምትችሉት ውጭ ያለው ነገር የእናንተ አይደለም። ስለሱ ምንም ማድረግ አትችሉም። ማማረርም ጨምሮ ማለት ነው ምንም ጥቅም ስለሌለው። ስለዚህ የሚያማርር ወንድ ሌላኛው እኛ ሴቶች የምንሸሸው፣ የምንርቀው፣ የምንኮራበት ወንድ ነው ማለት ነው። ሶስተኛና በጣም በጣም በጣም በዋናነት በነገራችን ላይ ይህንን ቅደም ተከተል አንደኛው ሁለተኛ እያደረግኩ ሳስቀምጥላችሁ የሀሳቦቹ መለያየት አይደለም የሀሳቦቹ ክብደት አይደለም አንደኛም ሁለተኛም ሶስተኛ የሚያስብለው እንደው ተራ ቁጥር ለማውጣት ያህል ነው እንጂ አንዱ ከአንዱ ይበልጣል ማለት አይደለም። እዚህ ሶስተኛ ላይ የሚያስቀመጥኩላችሁ ፈራ እግዚአብሔር ከሌለህ ነው። አሁን የሰው ልጅ ፈራ እግዚአብሔር ከሌለው የቱንም ያህል ሊራመድ አይችልም፣ ጥሩ የሆነ ህይወት ሊኖረው አይችልም። በተለይም ደግሞ በትዳር የፍቅር ግንኙነት ያው ሄዶ ሄዶ ወደ ትዳር ነው አደለ፣ እግዚአብሔር ሲፈቅድ ፈጣሪ ሲፈቅድ ሲሆን ወደዛ ነው እና ፈጣሪን መፍራት የሌለበት ህይወት ፈጣሪን መፍራት የሌለበት ማንነት ምንም ነው፣ በቃ ምንም እኛ ሴቶችም በቃ በጣም የምንፈልገው የምንመኘው ወንድ ያን ወንድ ነው። ፈጣሪን መፍራት ያለው ወንድ፣ ፈጣሪን መፍራት ያለው ወንድ ሚስቱን ያከብራል፣ ሚስቱን ይወዳል፣ ሚስቱን ይንከባከባል። ይሄ ቀላል ነገር አይደለም። አሁን ላይ የምንሰማቸው በጣም ብዙ ጥሩ ያልሆኑ ነገሮች አሉ አይደለም? ሰው ፈጣሪውን ከፈራ በቃ ከነዚህ ሁሉ ነገሮች እኮ ይርቃል። ሴፍ ነው፣ ደስ ይላል። በቃ ፈጣሪን መፍራት ያለው ሰው እንዲሆን የጎዳኝ ይሆን እንደዚህ ይሆን የሚባሉ ነገሮች አያሳስቡም እኮ በቃ ፍቅር ብቻ ነው ያለው እዛ ሰው ጋር። እኛ ሴት ልጅ እንግዲህ ትዳር ላይ የእሱ ኃላፊነት እንደሆነች አውቆ ሊንከባከባት፣ ሊወዳት፣ ሊያስተምራት ብዙ ነገሮችን ሊያደርግላት ነው እንጂ የሚያስበው ሊጎዳት፣ በፍጹም በፍጹም አያስብም። እና ይህንን ወንድ ማግኘት የሁሉም ሴቶች ምኞት ጭምር ነው። በነገራችን ላይ ይህን ቪዲዮ ለእናንተ ከማድረሴ በፊት በፌስቡክ ፔጅ ላይ ጥያቄዎችን ጠይቃለሁ። እንደዚህ ጥናቶችን ለመውሰድ ያህል ማለት ነው እና ሴቶች ከወንዶች የምትጠሉት ባህሪ ምንድን ነው? ምን አይነት ባህሪ ትሸሻላችሁ? ምን አይነት ባህሪ ያለው ወንድን ትሸሻላችሁ? እድል አትሰጡም? ትኮራላችሁ ብዬ ጠይቄ ነበር እና ከነዚህ ውስጥ የተወሰኑትም እነዛ በጣም ብዙ የሆኑ ሴቶች ከመለሱልኝ መሀል ለእናንተ የመራረጥኳቸው ናቸው ማለት ነው። ይሄ ፈሪሃ እግዚአብሔር የሌለው ወንድ የሚለው በአንደኛ ደረጃነት አስቀምጠውታል ሁሉም ሴቶች ማለት በሚቻል መልኩ ማለት ነው። ስለዚህ በጣም ወሳኝ ነገር ነው። እኔ ምስማማበታለሁ ሙሉ ለሙሉ ለዛም ነው ለእናንተ ይዤላቸው የቀረብኩት። ስለዚህ ፈራ እግዚአብሔር ግድ ነው ማለት ምን እንደዚህ የምንለውም ነገር አይደለም፣ ካለ ከሌለ የምንለውም ነገር አይደለም። የግድ መኖር አለበት። ሰው ፈጣሪውን ሲፈራ ነው ሁሉም ነገር ከዛ ተከትሎ የሚመጣው ማለት ነው። ስለዚህ በጣም ወሳኝ ነው። መጨረሻ ሁልጊዜም እንከን የምትለቅም ከሆንክ እኛ ሰዎች ኖርማሊም እንከን ሲነገረን አንወድም። እንደዚህ ያርገሻል እንደዚህ ያጥፍተሻል ለምን ይህ ሆነ ስንባል አንወድም። ሙገሳ፣ ጥሩ ነገሮች፣ አድናቆት ምናምን ነው የሚያስደስተን እንጂ እንከን አያስደስተንም። ግን የፍቅር ግንኙነት ላይ ደግሞ የእኔ የምትላትን ሰው ደግሞ ማረም ማስተካከል የግድ የግድ ያስፈልጋል። ግን ደግሞ ምን ያህል አንዳንድ ሰዎች አሉ፣ በቃ እዚጋ ልብስሽ እንደዚህ ይሆናል፣ እዚጋ ይሄን ለምን አደረግ፣ እዚጋ እንደዚህ ማለፍ የማይችሉ ምንም ነገር በቃ ማለፍ መታገስ የማይችሉ ይሄ ፎልት ፋይንደር የምንላቸው ሰዎች ማለት ነው። በቃ በእያንዳንዱ ነገሮቻችን ውስጥ ጥፋትን የሚያዩ የሚመለከቱ እንደዚህ አይነት ወንድ እኛ ሴቶች በሩቁ ነው የምንሸሸው። ከባድ ነው፣ ከነዚህ አይነት ሰው ጋር መቆየት መሆን ከባድ ነው። እንደነገርኳችሁ ነው፣ መስተካከል ያለበት ነገር መስተካከል አለበት፣ በመነጋገር ግን ደግሞ አሁን ተገናኝተን ሙሉ ወሬያችን ይሄን በደል ሸይን እንደዚህ አርዛን ፈሻርከሹ እንደዚህ ለብሰሹ እንደዚህ ሆኖ ያንን እንደዚህ አድርገሽ ምናምን ሚል ውሎ መዋል አንፈልግም። በጣም ነው የሚያስጠላው። በኋላ ላይም በቃ ሁልጊዜ የጥፋተኝነት ሜት ስሜት እንዲሰማ ነው የሚያደርገው። አንድም ጥሩ ነገር የሌላት እስኪመስል ድረስ በቃ ስህተቷን ብቻ ሲናገር የሚውል ሰው አለና ይሄ ትክክለኛ ባህሪ አይደለም፣ ጥሩ አይደለም። ስለዚህ ይህን የምታደርገው ወንዶች ካላችሁ ራሳችሁን ተመልከቱ። በንግግሮቻችሁ ውስጥ ከሰዎች ጋር ባላችሁ ኮሚኒኬሽን። ጥፋት ብቻ የሚታያችሁ ጥሩ ያልሆነ ነገራቸው ብቻ የሚታያችሁ ካላችሁ ራሳችሁን ተመልክታችሁ ራሳችሁን አስተካክሉ። ትክክል አይደለም፣ በጣም ስህተት ነው። እኛ ሰዎች ሁላችንም ፐርፌክት አይደለንም፣ አይደለም። ሁላችንም ስህተት ይኖርብናል። ሁላችንም ደካማ ጎን አለብን። ግን የፍቅር ግንኙነት ላይ ደግሞ አብረን ስትሆን ስትመጣ ደካማ ጎኖችን ለማስተካከል ደካማ ጎኖችን ከጎን ሆኖ ለመሸፈን እንደዚህ እየሆነ ነው የሚሄደው፣ እንጂ ፍጹም ነገር እንጠብቀ ይሄን አረግሽ እንደዚህ ወጥሽ እንደዚህ ወረድሽ እያልክ የምትጨቃጨቅ አይነት ከሆነ አይሆንም። ሴቶች በጣም የሚሸሹት ወንድ አንዱ ባህሪ ይሄ ነው። መጨረሻም ናርሲስት ከሆንክ ይሄ በጣም ከባድ ነገር ነው። ራስን ከመጠን በላይ መውደድ፣ እንደዛ እንኳን ማለት ይከብዳል። ለራስ በጣም የበዛ ግምት መስጠት፣ ይሄ ሰልፍ ኦብሰሽን የምንለው ነገር አለ አይደለ? በቃ አቴንሽን መፈለግ ሁሉ ነገር ስለአንተ እንዲሆን የምትፈልግ ሁሉ ወሬውም፣ ሁሉም ነገር ስለአንተ እንዲሆን የምትፈልግ አይነት ሰው ከሆንክ ማለት ነው እዚህ ጋር መታ። ለምሳሌ አንድ ኮንቨርሴሽን ላይ እኔ እኮ እንደዚህ ሆኜ ምናምን ብላ ገና ስትጀምር አንቺ ምን እሱን ትያለሽ እንዴ እኔ እኮ እንደዚህ እንደዚህ እንደዚህ እንደዚህ ሆኜ ምናምናም ብለህ የእሷ አንትተ የራስን አውርተህ አሁንም ደግሞ ከደገና እኔ እኮ እንደዚህ እኔ ምኳለኝ እንዴ እኔን ብታዩ እኮ በቃ ይሄ ሰልፈው በቃ ስለአንተ እና ስለአንተ ሁሉ ነገር ስለአንተ እና ስለአንተ እንዲሆን የምትፈልግ ከሆነ እንደዚህ አይነት ሰዎች በጣም ብዙ አሉ። በቃ ስለ እሷ ምንም ግድ የሌለ እሷ ጋር ምን እየሆነ ምንም ግድ የሌለ አንተ ጋር ግን ትንሽ ነገር ከጎደለች ያን አቴንሽን ካጣኸው ከእሷ ሰማይ ምድር ይገለባበጣል። የፍቅር ግንኙነት እንደዚህ አይሆንም። ስለ ራስ ጥሩ ነገር መሆን ራስን መውደድ ምንም ክፋት የለውም። ግን ቱዚስ ኤክስቴንት ሲበዛ በጣም ከባድ ነው። ይሄ ከራሱ ጋር በቃ በጣም የበዛ ኦብሰስድ የሆነ ሰው ማለት ነው። ይሄ ከባድ ነው። የፍቅር ግንኙነት ላይም በጣም ቻሌንጅ የሚያደርግ ነገር ነው። ብዙዎቻችሁ እንደውም ትጠይቁኛላችሁ፣ እስኪ ስለ ናርሲስት ስለሆነ ሰው ንገሪን፣ ከሱ ጋር እንዴት አድርገን ነው ግንኙነታችሁን እናስኪደው? እንደዚህ የሚሉ ጥያቄዎች በተደጋጋሚ ይደርሱኛል። አሁንም ጥያቄያችሁ ከሆነ በሌላ ቪዲዮ ሰራላችኋለሁ። እዚህ ጋር ግን እንደው እንደ አንድ ፖይንት ጠቀስ አድርጌ ማለፍ ስለፈለግኩኝ ነው። እኛ ሴቶች በጣም የምንሸሸው አይነት ወንድ ነው ማለት ነው። ስለዚህ እነዚህ ነገሮች የምታደርግ ከሆነ ራስን ተመልከት። የማታደርጋቸው ከሆነ ደግሞ ጉድ ፎር ዩ፣ አታድርጋቸው ለወደፊቱ። የዛሬ ቪዲዮ ይሄንን ይመስል ነበር። እስካሁን ድረስ አብራችሁን ስለቆያችሁ በጣም አድርጌ አመሰግናለሁ። እዚህ ድረስ መጣችሁ፣ ቪዲዮን ተመልክታችሁ፣ ወዳችሁት ናፊ ቴንኪው ቴንኪው እያላችሁ ለምንድን ነው ግን ላይክ የማታደርጉት? የምር በጣም ይገርመኛል። ቪዲዮን ያያችሁት፣ የተመለከታችሁት፣ የወደዳችሁት በተለያዩ አጋጣሚ የምትገልጹልኛላችሁ ብዙ ናችሁ፣ ግን ደግሞ ላይኩ በጣም ትንሽ ነው። ዩቲዩብ ላይ አልጎሪዝሙ ላይክ ሲደረግ ለብዙ ሰዎች እንዲደርስ ስለሚያደርገው ላይክ አድርጉት። ኮመንት ላይም ደስ ያላችሁን ሀሳባችሁን ጻፉልኝ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እመለሳለሁ። ሰብስክራይብ ሳታደርጉ የምታዩ ካላችሁ ሰብስክራይብ አድርጉ። የደውል ምልክቷንም ተጫኑ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።